በህይወታችን ቢያንስ አንድ ጊዜ ሁላችንም በጣም በከባድ ጊዜያት ውስጥ እናልፋለን። በህይወታችን ትልቅ ዋጋ ያለውን ነገር በማጣትም ይሁን በሌሎች ምክንያቶች የሚገጥሙን ውጣ ውረዶች የዚህ አይነት ከባድ ሁኔታ ውስጥ እንድንገባ ሊያደርጉን ይችላሉ። በእነዚህ ጊዜያት የመንፈስ ጥንካሬ በጣም አስፈላጊ ይሆናል። በዛሬው ቪዲዮ በተለይም በነዚህ አይነት ሁኔታ ውስጥ በምንሆንበት ጊዜ የመንፈስ ጥንካሬን ለመገንባት የሚረዱንን ስምንት ውጤታማ የሆኑ መንገዶችን አካፍላችኋለሁ። እስከ መጨረሻው አብራችን ቆዩ። አንደኛ የሰዎች ድጋፍና ማህበራዊ ግንኙነት። ማንም ሰው ብቻውን ሆኖ ከባድ ሁኔታዎችን የመቋቋም አቅም ሊገነባ አይችልም። የጓደኞች የቤተሰብ ወይም የባለሙያ ድጋፍ ጭንቀትን ለመቆጣጠር እና ስሜቶችን ፕሮሰስ ለማድረግ ይረዳናል። በአስቸጋሪ ጊዜ ውስጥ ስናልፍ ከሰዎች መራቅ ይቀናናል፣ ነገር ግን ከሌሎች ጋር መገናኘት ስሜታዊ ጥንካሬን እንድናገኝና ነገራቶች ላይ አዳዲስ የተሻሉ እይታዎች እንዲኖሩን ያደርጋል። ስሜታችንን ለሚያዳምጠን ሰው ማካፈላችን በራሱ ጫናችን የቀለለ ሆኖ እንዲሰማ ሊያደርግ ይችላል። ለነዚህ ለምናምናቸው ሰዎች ስለ ቻሌንጆቻችን ማውራት ችግሮቻችንን በተሻለ እንድንረዳቸው ያደርገናል። እንዲሁም ለእኛ የሚያስቡ ሰዎች እንዳሉ ማወቃችን የበለጠ ጥንካሬ እንዲኖረን ያደርጋል። ነገር ግን በጣም መጠንቀቅ ያለብን በከባድ ሁኔታ ውስጥ ስንሆን ለቅርብና ለምናምናቸው ሰዎች ወይም ለባለሙያዎች ካልሆነ በስተቀር ስሜቶቻችንን ማጋራት እንደሌለብን ነው ምክንያቱም ስለኛ የማያውቁ ከሆነ የምናጋራቸውን ነገሮች ላይ ረዱ ይችላሉ እንዲሁም እኛ ላይ ለመፍረድ ወይም ጀጅ ለማድረግ ሊቸኩሉ ስለሚችሉ ነው። ይህም ደግሞ ያለንበትን ሁኔታ የበለጠ ሊያባብስ ይችላል። ሁለተኛ፣ አመለካከታችንን መቀየር። በከባድ ሁኔታ ውስጥ ስንሆን በአሉታዊ አስተሳሰብ ውስጥ ገብቶ መቅረት በጣም ቀላል ነው። ነገር ግን ችግሩን የምንመለከትበትን መንገድ እንደገና በማስተካከል የዋጋቢስነት ስሜትን መቀነስ እንችላለን። ስህተት በሆነው ነገር ላይ ከማተኮር ይልቅ ከዚህ ስህተቴ ምን ትምህርት ማግኘት እችላለሁ ወይም በእኔ ቁጥጥር ውስጥ ያለና አሁን ላይ ማድረግ የምችለው ነገር ምንድን ነው ብለን ራሳችንን መጠየቅ አለብን። ይህ የአእምሮ ለውጥ ከቁጥጥራችን ውጪ በሆኑ ነገሮች ከመጨነቅ ይልቅ መፍትሄዎችን እንድናገኝና በእድገታችን ላይ እንድናተኩር ኃይል ይሰጠናል። ቻሌንጆችን ማለፍ የማይቻለው አድርጎ ከማየት ይልቅ እንደ እድገት ማግኛ እድሎች አድርገን ማየት ያስፈልጋል። ሶስተኛ ጭንቀታችንን የምንወጣባቸውን ጤናማ ዘዴዎችን ማዳበር። በጭንቀት ጊዜ እንደ ከመጠን በላይ መብላት ወይም ከመጠን በላይ ቴሌቪዥን መመልከት ያሉ ወደ ጤናማ ያልሆኑ ልማዶች ከመሄድ ይልቅ እንደ አካል ብቃት እንቅስቃሴ፣ ሜዲቴሽን ወይም ክሬቲቭ የሆኑ እንቅስቃሴዎች የመሰሉ ስሜቶቻችንን ማውጫ ጤናማ መንገዶችን ማግኘት በአስቸጋሪ ጊዜያት ጠንካራ ሆነን እንድንቀጥል ለማድረግ በጣም አስፈላጊ ነው። ፈጣን የእግር ጉዞ፣ ዮጋም ይሁን የጥንካሬ እንቅስቃሴዎች ኢንዶርፊን የተባለውን ሆርሞን በሰውነታችን ውስጥ እንዲሰራጭ በማድረግ ጭንቀታችን እንዲቀንስና እንድንረጋጋ ይረዳናል። በተመሳሳይ እንደ ሐሳባችንን በማስታወሻ ላይ ማስፈር ስዕል፣ ሙዚቃና የመሳሰሉ የፈጠራ ስራዎች ቃላቶችን ሳናውጣ ስሜቶቻችንን እንድንገልጽ ያስችሉናል። ስሜቶቻችንን በዚህ መልኩ ስናውጣ አዲስ እይታን እናገኛለን፣ እንዲሁም አእምሯችን በችግሮች ውስጥም ሆኖ እንኳን በነፃነት እንዲሰራ ይፈቅዳሉ። አራተኛ ራሳችንን ከሌሎች ጋር ከማነጻጸር ይልቅ ከትናንት ማንነታችን ጋር ማነጻጸር። በተለይም በአስቸጋሪ ጊዜያት ውስጥ ከምንወድቅባቸው ትላልቅ ወጥመዶች አንዱ ራሳችንን ከሌሎች ጋር ማነጻጸር ነው። ከባድ ጊዜያትን ስናልፍ የእያንዳንዳችን የህይወት ጉዞ ዩኒክ እንደሆነ ወይም እንደየማንነታችንና እንዳለንበት ነባራዊ ሁኔታ የተለያየ መሆኑን መረዳት በጣም አስፈላጊ ነው። ራሳችንን በሌሎች ከመመዘን ይልቅ በራሳችን ፕሮግረስ ላይ ወይም በጊዜ ሂደት የሚኖረን ለውጥ ላይ ማተኮር አለብን። ራሳችንን ማነጻጸር ያለብን ትናንት ማንነታችን ጋር እንጂ ከሌሎች ጋር መሆን የለበትም። በዚህ መንገድ ትንሽም እንኳን ቢሆን ለውጣችንን እንገነዘባለን። እንዲሁም አላስፈላጊ የሆኑ የዋጋቢስነትና ተስፋ መቁረጥ ስሜቶችን ማስወገድ እንችላለን። ሌሎች እኛ ባልሆንበት መንገድ ስኬታማ በመሆናቸው ምክንያት በህይወታችን ውስጥ ኋላ የቀረን መስሎ ከተሰማን የሁሉም ሰው መንገድ የተለያየ እንደሆነ ራሳችንን እናስታውስ። ከማነጻጸር ይልቅ ምን ያህል ርቀት ተጉዘን እንደመጣን እንመልከት። ይህን ስናደርግ ልብ ባላልነው መንገድ እያደገን እንደሆንን እንገነዘባለን። አምስተኛ፣ ትንንሽ ዕለታዊ ድሎች ላይ ማተኮር። በአስቸጋሪ ጊዜያት ውስጥ ስናልፍ ሕይወታችን ላይ ያለውን አጠቃላይ ሰፋ ያለውን ሁኔታ የምናይበት መንገድ በቀላሉ እንድንጨነቅ ሊያደርገን ይችላል። ለዚያም ነው በትንንሽ ዕለታዊ ድሎች ላይ ማተኮር ተነሳሽነት እንዲኖረንና ጥንካሬያችንን ለመገንባት የሚረዳን። በውሏችን አንድ ተግባርን ጀምረን በመጨረሳችንም ይሁን ከሰው ጋር በመገናኘታችን የዚህ አይነት ትናንሽ ድሎችን ቦታ መስጠት አለብን። ያለን መሻሻል ቀስ ያለም እንኳን ቢሆን ለእነዚህ ትናንሽ ስኬቶች እውቅና በመስጠት ዕለት ተዕለት መሻሻል እንዳለን ራሳችንን እናስታውስ። ቀናችንን ወደ ትናንሽና ቀለል ወደሚሉ ተግባራት እንከፋፍል። ከዚያም ማድረግ ያለብንን ነገር ሁሉ ከማሰብ ይልቅ በሚቀጥለው ሰዓት ማሳካት በምንችለው ላይ እናተኩር። ይህን ስናደርግ እያንዳንዱ ያጠናቀቅነው ተግባር አንድ እርምጃ ወደፊት እንደ መራመድ ይሆናል። ስድስተኛ፣ ራሳችንን መንከባከብና እረፍት ማድረግን መለማመድ። የመቋቋም አቅምን መገንባት የምንችለው መቼ እረፍት መውሰድ እንዳለብን ስናውቅ ነው። ያለምንም ኢነርጂ በመሮጥ ጠንካራ መሆን አይቻልም። ለዚያም ነው ለራስ እንክብካቤና ለእረፍት ቅድሚያ መስጠት አስፈላጊ የሆነው። ለትርፍ ጊዜ ማሳለፊያ ሰዓት በመመደብም ይሁን በቂ እንቅልፍ በማግኘት ራሳችንን መንከባከባችን ሙሉ ኢነርጂ እንዲኖረንና ፈታኝ ሁኔታዎችን በበለጠ ጥንካሬ እንድንቋቋም ይረዳናል። ልብ ማለት ያለብን እረፍት ቅንጦት እንዳልሆነና እጅግ አስፈላጊ መሆኑን ነው። ሰባተኛ ከተለዋዋጭ ሁኔታዎች ጋር ራሳችንን ማዛመድ። ሕይወት ሁልጊዜ ጊዜ በእቅዳችን መሰረት አይሄድም። እናም ከተለዋዋጭ ሁኔታዎች ጋር ራሳችንን ካዛመድን በቀላሉ ውድቀት እንዳይገጥመንና ከገጠመንም በቀላሉ እንድናንሰራራ ያስችለናል። አንድ ውጤትን ከመጠበቅና ሙሉ ተስፋችንን እዚያ ላይ ከማድረግ ይልቅ ለአዳዲስ ኦፖርቹኒቲዎች ወይም እድሎች ክፍት ለመሆን እንሞክር። ለምሳሌ ተስፋ ጥለንበት የነበረ የስራ ዕድል ካልተሳካልን ከተሸናፊነት ስሜት ይልቅ ሌሎች የተለያዩ አማራጮችን ማየት ወይም አዳዲስ ክህሎቶችን ለመማር እንደ ዕድል አድርገን እንውሰደው። ሁኔታዎች በጠበቅናቸው መንገድ ባይሄዱም ሁልጊዜ ወደፊት ለመራመድ ዝግጁ መሆን አለብን። መቆጣጠር የማንችላቸውን ነገሮች በመተውና እውነታውን በመቀበል ትኩረታችንን ማድረግ በምንችላቸውና በቁጥጥራችን ውስጥ ባሉ ነገሮች ላይ እናድርግ። ይህ አእምራዊ ዝግጁነት ችግር በሚገጥመን ጊዜ ጠንካራ ሆነን እንድንቆይ ይረዳናል። ከባድ ሁኔታዎችን እንድንወጣ የሚረዱን መንገዶች እነዚህ ነበሩ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለቻናሉ አዲስ የሆናችሁ ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቻው።